ለው ይቺ ነጤ ነች ነጣ የምትባል ልጅ ማለት ነው ይች የዱሮ ያብርሽ ፍቅረኛ ምንድን ነው አንቺ ቆሽቋሻ እስከ ዛሬ የት ሄደሽ ነበረ ይህ ያለፈ ታሪክሽን እያመጣሽ ፎቶ እየፖሳሰትሽ ለምንድን ነው ሩታን እንድትረበሽ እና ሰላማን እንድታጣ የምታረያት ወደ ራስሽ አትንበለሽም እንዴ እንዴ ምን ሆና ነው እውነት መነመናለች እንጂ ተደብቃት ቀንም ዛሬ ጠብቁኝ ምናምን ነገር ብላ ፎቶ ፖስት አደረገች እስከ ዛሬ የት ነበርሽ? አብረሽ ስንት ጊዜ ነው ዱባይ ልሄድ ነው ያለው? ስንት ጊዜ ነው ቀለበልና ስር ነው ያለው? ስንት ጊዜ ነው ሽምግልና ሊላክ ነው ያለው? ስንት ጊዜ ነው ሰርካችን ደርሷል እያለ ሲለፈልፍ የነበረው ያው ሁሉ ጊዜ የት ነበርሽ? ዛሬ እሷ እርጉዝና ስትባል? እርጉዝ መሆኗን ስትሰሚ ሩታ ዛሬ የምትመጪው የት ነበርሽ እስከዛሬ? ሰው ጤነኛው አይደለም እንዴ ምን አይነቷ ናት ይቺ? ያለፈ ነገር እያመጣሽ ምንናደርግ? እውነት ቢኖርሽ እኮ ያሁን ነገር ቢኖርሽ እኮ ካጠገብሽ እንቆም ነበረ። ነገር ግን ይሄ ያለፈ ታሪክ ያለፈ ፎቶ ነው እያመጣሽ የምትፖሳስችው። እንዲህ ሰው ልጅ እኮ ለውጥ ያስታውቃል። አብረሽ በፊት ያው እንደምናየው ቀጭን ነው ካንቺ ጋር አሁን ወፍሯል፣ ምናምን ምናምን ዴል ጤም በጤም ሆኖ የለ እንዲ፣ ምንኛ ልትሸውጅ ነው እንዴ? ደግሞ ኤዲት ምናምን እያደረግሽ ለሩታ ደግሞ እዛ ጋር ታስለቅሻለሽ ሩታን። ለእኛ ደግሞ የድሮ ፎቶ እያመጠሽ እየፖሰሽ እውነት አለኝ ምናምን ትያለሽ። እውነታ ካለሽ አሁን የነበረ ነገር ካለ አምጪ አምጪ። አሁን የተነሳሽው ፎቶ ከእሱ ጋር ካለ አምጪ፣ ወይንም ሲጋብዝሽ፣ ወይንም ቀለበት ሲያደርግልሽ ያለ ነገር ካለ አውጪ። ይሄ የበሰበሰ የድሮ እያመጣሽ ሰላሟን አታሳጫት ሩታን። እንዴ ለመፍረድም እኮ ግራ የሚገባ ነገር ነው ውዶቼ። እኔ ባሌ ቁጭ ብዬ ፍቅረኜ ከሌላ ሴ ጋ ሲንዘላዘል ላገባ ነው ሲል፣ ቀለበላ ስር ነው ሲል፣ ሽምግልና ሲላክ አፌን እየ ቁጭ ብዬ ልክ ተጋብተው ምናምን ነገር ልጅ ሲጠነሰስ መጥቼ የሰው ትዳር የምበጠብጥ ካላበድኩ በስተቀር፣ ይህን አንድ ሰው ጤነኛ ካልሆነ ነው ይሄንን የሚያደርግ። ጤነኛ እንደዛ አያደርግም። ይች ሰው ሳይብስባት ጥሩ ሐኪም ቤት ውሰዷት፣ ወይም አማኑኤል አስገቧት። እውነቴን ነው። ሩታን ልታጨልል ልታሳብድ የመጣች ሴት ናት። ሰው በጤነውማ እንደዛ ያደርግ የምናውቅ ነዘነዛት። እውነት አለኝ። ተደብቆ አይቀርም። ምንድነው? እውነት እውነት አለሽ። አዎ በፊት የበፊት ፍቅረኛሽ እንደሆነ ከፎቶ አይተናል፣ ተረድተናል። አብርሽም ተናግሯል፣ ሰምተናል፣ አድምጠናል። ነገር ግን በበፊት ነገር ምንድነው? ላለፈ ክረምት ቤት አይሰራም ይባላል። ባለፈ ታሪክ እኛ ከአንቺ ጎንድ ልንቆም ወይንም ከአንቺ ጋር አብርሽ ኑር፣ ሂድ፣ ወደ እሷ ተመለስ የምንልበት ነገር አንዳችም ኬዝ የለንም። እናቱ ወደ ራስሽ ተመለሽ። የራስሽን ህይወት፣ የራስሽን አዳም ፈልግ። እዚህ እየመጣሽ ልዩቷ ላይ አታለቃቅሽባት፣ ሰላሟን አታሳጫት። እኔ ሩታ ነች ደግሞ አሁን ልም ያናደደችኝ ያለችው ሩታ በኤዲት የተደረገ ነገር እየተላከልሽ ሰላምሽን በራስሽ ጭ አትጪ። ይችል ያለፈ ታሪክ እያመጣች ያለፈ ፎቶ እየፖሳሰተች ሰላምሽን እያሳጠችሽ ነው ያለችው። ስለዚህ አንቺ በራስሽ ሰላምሽን አትጪ። ከአብርሽን ካመንሹ እመኒው። መቼስ አምኖሽ ፈልጎሽ ነው ትዳር ወደ ትዳር ገበታ ይገባው አደለ ሶ አሁን ላይ አንቺ ደግሞ እሱን በጣም ጥርጣሬ ውስጥ ከተሸዋል። ምናምን እውነት አለኝ ምናምን እያልሽ ለነጢ አጠገብ ነው የቆምሽው፣ ነጢ ጎን ነው የቆምሽው። ነጺ ምንም እውነት አይላትም። በውሸት አንችን አሳብዳ አብርሽን የራሷ ለማድረግ ነው እየሄደች ያለችው። አንቺ ደግሞ ምን እንደሆንሽ ምን እንዳስነኩሽ አላቅም። በቃ የለሽም። እኛ ምን አድርገን እንደምናስረዳሽ ራሱ ሩታ አላቅም። እግዚአብሔርን ነው እምልሽ እንዴ ይቺ ሴትዮ ምንም እውነት የላትም። ያለፈ ታሪክ ነው እያመጣ የምዝጋ የምዘፈዝፍልን ዲምንጉር ነው። ለማንኛውም ላይክ፣ ሼር አድርጉ። የማተውን ደግሞ የምታወራውን ሰምተን እስኪ እንፈርዳለን። እስከዛው ድረስ